ሰላም፣ ጤና ይስጥልኝ። በየነ በራሳ ነኝ ከካናዳ እድመንተን። ዛሬ ጠዋት ኃጢአትን ጥሉ በሚል ርዕስ መልእክት ይዤላችሁ ቀርቢ ያለሁኝ ሁላችሁም እንደምትባረኩ ተስፋ አለኝ። ጸሎት አድርገን ቀጥታ ወደ መልእክቱ እንሄዳለን። እንጸልይ። በሰማይ ያለ ቅዱስ እግዚአብሔር አባታችንና አምላካችን ይህን ጊዜ ስለሰጠህን እናመሰግንሃለን። ዛሬ ቃልህን ስናጠና መንፈስ ቅዱስ እንዲያግዘን ማስተዋላችንን እንድትከፍት አባት ሆይ እያንዳንዱ ቃል ወደ ልባችን ሰርጾ እንዲገባ ለፍሬ እንዲያበቃን እንጸልያለን። ወደ አንተ በለጠ የሚያቀርበን እንዲሆን፣ ከክፉ የሚያርቀን፣ ከአንተ ጋር የሚያጣብቀን እንዲሆን እንጸልያለን። ይህን ጊዜ በረከት ጊዜ አድርግልን በልጅ በኢየሱስ ስም አሜን። ኃጢአትን ጥሉ በሚል ርእስ እንነጋገራለን። ትላንት የኃጢአት መዘዝ በሚል ርእስ ኃጢአት መዘዝ እንዳለው ተነጋግረን ነበረ። ታዲያ መዘዝ ካለው ከኃጢአት ጋር ልንጣበቅ አይገባም። ኃጢአትን መጥላት ቅዱስ ጥላቻል። በመዝሙረ ዳዊት ዘጠና ሰባት ቁጥር አስር ላይ እግዚአብሔርን የምትወዱ ክፋትን ጥሉ፣ እግዚአብሔር የቅዱሳንን ነፍስ ይጠብቃል፣ ከኃጢአተኞችም እጅ ያድናቸዋል ይላል። የክርስቶስ መንፈስ የፍቅር መንፈስ ነው። ጌታ ባለበት ሁሉ ፍቅር አለ። እሱ በፍቅር ብቻ የሚገዛ አምላክ ነው። የእግዚአብሔር ልጅ የሆነ ሁሉ ማንንም መጥላት የለበትም። በማቴዎስ 5፥43 ባለእንጀራህን ውደድ፣ ጠላትን ጥላ እንደተባለ ሰምታችኋል። እኔ ግን እላችኋለሁ በሰማያት ላለ አባታችሁ ልጆች ሲሆኑ ዘንድ ጠላቶቻችሁን ውደዱ፣ የሚረግሟችሁን መርቁ፣ ለሚጠሏችሁ መልካም አድርጉ፣ ለሚያሳድዷችሁም ጸልዩ ይላል ብሰዎች እንጠላለው ያንን እጠላለው አሄዲስ ሄዛት ስሉ እንሰማለን። ይሄ መጥላት የሚባለው ቃል የክርስቲያን ቃል ሊሆን አይገባም። ክርስቲያን ግን ኃጢአትን ልጠላ ይገባል። ኃጢአትን ጥሉ ነው፣ በመግቢያ ያነበብኩት ጥቅሳችን የሚለውን ኃጢአትን ጥሉ ነው። ክርስቲያን ክፋትን መጥላት አለበት። ክፋትን መጥላት የተፈቀደና ቅዱስ ጥላቻን፣ ቁጣን፣ ቅምን፣ በቀልን፣ ተንኮልን፣ ትዕብትን በጠቅላላ ኃጢአትን እንደምንጠላ በቃልም ይሁን በተግባር መናገር አለብን። ኃጢአተኛን ግን ጌታ እንደሚወደው መውደድና ለደህንነቱ መጸለይ አለብን። የሰውን የሐሰት ትምህርት መጥላት፣ ድምፃችንን ከፍ አድርገን የሐሰት ትምህርትን መቃወም እንችላለን። ሐሰት ነው እያልን መጮህ እንችላለን። በሐሰተኛ ዶክትሪን የተበከለውን ወንድማችንን ግን ልንወደው፣ ወደ እውነት እንዲመለስ ልንመክረው፣ ልንጸልይለት ይገባል እንጂ በሐሰተኛ ትምህርት ስለተበከለ አንድን ሰው ልንጠላው አይገባም። ምንም ያህል በኃጢአት ቢወድቅ የእኛን ስሜት ቢጎዳ፣ ቢያቆስለን፣ ስማችንን ቢያጠፋ እሱን እንድንጠላ በጌታ ለምናምን መብት የለንም። እናንተ እግዚአብሔርን መርቱ የምትወዱ ክፋትን ጥሉ። ሁላችንም እግዚአብሔርን እንወዳለን እንላለን፣ አይደለም? እግዚአብሔርንም ክፋትንም ልንወድ አንችልም፣ ሁለቱን። እግዚአብሔርን የምንወድ ከሆነ ክፋትን ልንጠላ ይገባል። ክፋትን አይታችሁ ፈገግ አትበሉ፣ አታጨብጭቡ። ለክፋት አታጨብጭቡ። ጭብጨባችሁን አያግኝ ክፋት። ቁማችሁ አትመልከቱ። በበቀልና በቂም የተሞላ ሰው ጠላቱን እንደሚጠላው ኃጢአትን መጥላት አለብን። ተራ ዝም ብሎ ጥላቻ አይደለም። በጦር ሜዳ ሁለት ሀገሮች ሲዋጉ አንድ ወታደር የጠላትን ወታደር እንደሚጠላው ክፋትን መጥላት አለብን። ጠላት ነው ክፋት እና ሁለት በተለያየ ጎራ የተሰለፉ ወታደሮች በጣም ነው። አንዱ ሌላውን እድል ካገኘ ሌላውን ይገለዋል። ሰው ገደልኩ፣ ጠላት ገደልኩ። እርስ በርስ ጠላት እየተባባሉ ነው፣ አንዱ ሌላውን የሚጠራ። ጌታን የሚወድ ሰው ከክፋት ከኃጢአት ጋር ሆኖ ደስታ ሊሰማው አይገባም። ሙሴ ከሲና ተራራ ሲመለስ የእስራኤል ልጆች ለወርቁ ጥጃ እየሰገዱ ባየ ጊዜ በጣም ተቆጣ። አጸያፊ ነገር እያደረጉ ነበረ። ያዛቸውን ሁለቱን የድንጋይ ጽላቶች ሰባበራቸው። ሙሴ የተቆጣው በኃጢአት ላይ ያስቆጣውም ደግሞ የእግዚአብሔር ክብር መነካቱ ነው። ለሕዝቡ ያለው ፍቅር ግን አልተቀነሰም። ሕዝቡ ያንን ክፉ ነገር ያንን አስጸያፊ ነገር ስለሰራ ለሕዝቡ ያለው ፍቅር አልተቀነሰም። እግዚአብሔር እንዳያጠፋቸው እንደጸለየላቸው እንመለከታለን። እነሱን ይቅር የማትል ከሆነ እኔን ከጻፍከው ከሕይወት መጽሐፍ ፋቀኛለን። ጌታ ኢየሱስ ሰዎች በቤተ መቅደስ ውስጥ ሲሸጡና ሲሸቅጡ ባየ ጊዜ ፈገግ አላለም። ኃጢአት እየተሰራ ፈገግ አይባልም። አላጨበጨበላቸው፣ አባረራቸው። አሁንም ያስቆጣው የእግዚአብሔር ክብር መነካት ነው። በየትኛውም መልኩ ይምጣ በየትኛው መልኩ ይምጣ ክፋትን መጥላት አለብን። በመሐሌ ምዕራፍ ሁለት ቁጥር አስራ አምስት ላይ ወይናችን አብቧልና የወይናችንን ቦታ የሚያጥፉትን ቀበሮች ጥቃቅን ቀበሮች አጥምዳችሁ ያዙልን ይላል ኃጢአት ትናንሽ ቀበሮች ሆኖ ብመጣ የመርዝ ትንሽ የለውምና ልንጠላው ይገባል። በምን አለበት አለበት እንድሉ እነዚህ ትናንሽ ቀበሮች ትናንሽ ኃጢአቶች ቆይተው ህይወታችንን ሊወሩ ይችላሉ። በጊዜ ካላባረራችሁ በቃሉ እንደተጠቀሰው ወይናችሁን ሊያጠፉባችሁ ይችላሉ ማለት ነው። ጥቃቅን ቀበሮች ሆነው ቢመጣ ኃጢአትን ልንጠላ ይገባል። በአንፃሩ ደግሞ የሚውጠውን ሰው ሽቶ እንደሚያገሳ አንበሳ ሆኖም ቢመጣ ወይም ደግሞ ጠባዩን አሳምሮ እያታለለ የሚያምሩ ቃላቶች እየተጠቀመ ቢመጣም ኃጢአትን ተቃወሙት፣ ምቱት ምቱት። እንዲቀርባችሁ፣ እንዲያቅፋችሁ አትፍቀዱ። ወደ ህይወታችሁ አታፍገቡ። ከኃጢአት ጋር ከክፋት ጋር መፋቀር ውጤቱ ጥፋት ብቻ ነው። ማንኛውንም ኃጢአት፣ የእጅ ኃጢአት፣ የከንፈር ኃጢአት፣ የልብ ኃጢአት ኃጢአት የትኛውም ኃጢአት ዋጋው ሞት ነው። ኃጢአት ረብጣ ብር ይዞ በራችሁም ቢያንኳኳ አትክፈቱለት፣ አትክፈቱለት። ኃጢአት የብዙ የታላላቅ ሰዎችን ድጋፍ ቢያገኝ፣ የዓለም ህዝብ ሁሉ ቢከተለው፣ እናንተ እግዚአብሔርን የምትወዱ ክፋትን ጥሉ። እንጥላ ሰፋችንን አውጥተን እንቁረጠው። መንፈሳዊ ጦርነት እናውጅበት። ጌታ በሴትቱና በባብቱ በባብቱ ዘር እና በሴትቱ ዘር መካከል ጠላትነትን አድርጓል። የኃጢአት ወይም የክፋት አባት ሰይጣን ነው እና እሱ የእግዚአብሔር ጠላት ነው። እናንተ እግዚአብሔርን የምትወዱ ኃጢአትን ጥሉ። ይሄ ነው መልእክቱ ዛሬ። አንደኛ በራሳችሁ ሕይወት ውስጥ ተጸየፉ። ብዙ ሰዎች በሰው ሕይወት ውስጥ ኃጢአትን ይጸየፋሉ በራሳቸው ግን አይጸየፉም። ብዙ በራሳችሁ ሕይወት ውስጥ ኃጢአትን ተጸየፉ። የቆሰለ ሰው ያቆሰለውን ያደማውን መውደድ አይችልም። ኃጢአት ያደረገብንን እዩ። አይኖቻችንን አሳውሮ የጌታን ጥሪ እንዳንሰማ ጆሮአችንን ደፍኖ ነበረ። ጌታ ደርሶ ነው አይኖቻችንን የከፈተው። ኃጢአት እግሮቻችን ወደ ጥፋት መርቶአቸው ነበረ። እጆቻችንን አቆሾ ነበረ። ሕይወታችንን መርዞት ነበረ። በኃጢአት ምክንያት ልባችን ቆስሏል። አልቅሰናል። የጌታ ጸጋ ደርሶ ታደገን እንጂ በጭቃማ ጉድጓድ ውስጥ ነበር። ታዲያ እንዴት በግል ሕይወታችን ኃጢአትን አንጠላ? ወይስ አመፀኞች የእግዚአብሔር መንግስት እንዳይወርሱ አታውቁምን? አትሳቱ፤ ሴሰኞች ቢሆን፣ ወይም ጣዖት የሚያመልኩ ወይም አመንዝራዎች ወይም ቀላጮች ወይም ከወንድ ጋር ዝሙት የሚሰሩ ወይም ሌቦች ወይም ገንዘብ የሚመኙ ወይም ሰካሮች ወይም ተሳዳቢዎች ወይም ነጣቂዎች የእግዚአብሔርን መንግስት አይወርሱም። ከእናንተ አንዳንዶቻችሁ እንደነዚህ ነበራችሁ። ነገር ግን በጌታ በኢየሱስ ክርስቶስ ስም በአምላካችን መንፈስ ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል። እናንተም በአንድ ወቅት በዚህ መጥፎ ጉድጓድ ውስጥ ነበራችሁ ያንን ያንን ጉድጓድ መለስ ብለን ስናይ ኃጢአትን እንጸየፋለን። ኃጢአት ገዳያችን ነው። ኃጢአት መርዝ ነው። ስለዚህ ኃጢአትን ለመጽላት በቂ ምክንያት አለን። አንደኛው እኛ የነገስታት ንጉሶች ልጆች ነን። የእግዚአብሔር ልጆች የነገስታት ልጆች አሉ ባለ ቦታ አይወዱም አይውሉም በቅዱሳን መላእክት የምንጠበቅና የምንገለገል ነን፣ የእግዚአብሔር ልጆች ነን። ስለዚህ ክፉውን ጥሉ። እኛ ናዝራውያን ነን፣ የተለየን ናዝራውያን፣ የተለዩ ናቸው። መጠጥ እንኳን አይጠጡ። የእግዚአብሔርን ክብር በሚነካ ቦታ አይውሉም። በአንደኛ ጴጥሮስ ሁለት ዘጠኝ እናንተ ግን ከጨለማ ወደሚደነቅ ብርሃኑ የጠራችሁ፣ የእሱን በጎነት እንድትናገሩ የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ ለርሱ የተለየ ወገን ናችሁ። ኃጢአትን የምንጠላበት ሌላው ምክንያት ደካማ ስለሚያደርገን ነው። ወገኖች ኃጢአት ደካማ ያደርጋል። በረከታችንን የሚቀባብን መንፈሳዊ ኃይላችንን የሚያላሽቅ ነገር ስለሆነ እንዳንጸልይ እንኳን ጉልበታችንን የጸሎት ኃይላችን የጸሎት ፍላጎታችንን ጭምር የሚያዳክም ነገር ስለሆነ ከአምላክ የሚለየን ስለሆነ ኃጢአታችሁ በኢሳይያስ 59 ሁለት ኃጢአታችሁ በእናንተና በአምላካችሁ መካከል ለይታለ ይችላል። ከእግዚአብሔር የሚለይ ከሆነ ኃጢአት ያልተጠላ ምን ይጠላል? ኃጢአትን የምንጠላበት ሌላው ምክንያት የእኛ ኃጢአት ከእኛ አልፎ ሌሎችን ስለሚጎዳ ነው። የግል ጉዳይ የሚባል አይደለም ኃጢአት ምን አገባው፣ ሌላው የግለ ጉዳይ ነው አይባልም። ዳዊት ከበርሳቤ ጋር ባመነዘረ ጊዜ ነቢዩ ናታን ወደሱ ሱ መጥቶ ይህም በማድረግህ ምክንያት እግዚአብሔርን ስም አሰደብሃል ነው ያለው። አንድ ሰው የሰራው ኃጢአት እሱን ብቻ አይደለም የሚመለከተው የእግዚአብሔርን ህዝብ የክርስቶስ አካል የሆነችውን ቤተ ክርስቲያን ጭምር ያጎድፋል። የቤተክርስቲያንን ስም ያጎድፋል። ቤተ ክርስቲያን ስምዋን ያጎደፉ ከውጭ ያሉ አይደሉም፣ ነገር ግን በቤቱ ውስጥ የሚኖሩ የሚያገለግሉ መሪዎች፣ ምናልባት ሽማግሌው፣ ዲያቆናት ናቸው። የቤተ ክርስቲያንቱን ስም እንዳይጎድፍ ብቻ አይደለም በእግዚአብሔር ቤት ይሁን ከቤት ውጭ ላሉ ኃጢአተኞች ስንል ኃጢአትን መጥላት አለብን። በሌሎች ሰዎች ህይወትም ብዙ ሰዎች ኃጢአትን ራሳቸው ካልሰሩ በስተቀር ሌሎች ሲሰሩ ለሰዓታት እየሳቁ ቁመው ማየት ይችላሉ። ኃጢአት ቤትም ስፍራ የእኛን ፈገግታ ማግኘት የለበትም። ኃጢአት ቤትም ስፍራ የእኛን ጭብጨባ ማግኘት የለበትም። ከኛ ጋር ያሉ ሰዎች ንግግራችንን ወይም ስራችንን የወደደ አይመስለኝም ማለት የለባቸውም። በትክክል የዛሬን ተግባራችንን ወይም ንግግራችንን አልወደደውም ማለት ግልጽ መሆን አለ እንደምንጠላ ማወቅ አለባቸው ማመቻመች አይቻልም። እንዳልወደት እንደማንተባበር በግልጽ መናገር አለብን። በመዝሙረ ዳዊት አምስት ቁጥር አራት ላይ አንተ በደልን የማትወድ አምላክ ነህና ክፉ ከአንተ ጋር አያድርም ይላል። አንተ በደልን የማትወድ አምላክ ነህና ክፉ ካንተ ጋር አያድርም። ሁለት ጠላቶችን አንድ ላይ ቤታችን ለማስተናገድ ብንሞክር የማይቻል ነው። የአንዱን ድምፅ እንደሰማ ሌላው ትቶ ይሄዳል። ምቾት አይሰማው። እግዚአብሔርና ክፉ አብረው አድሩም። ምንድ ነው ያለው ዳዊት? አንተ በደልን የማትወድ አምላክ ነህና ክፉ ከአንተ ጋር አድርም ብሏል። በቤታችን ሳሎን እግዚአብሔርን፣ በምድር ቤት ደግሞ ኃጢአትን ሰይጣንን ለማስተናገድ ብንሞክር የማይሆን ጻድቁ የእኛ አምላክ ኃጢአትን ይጠላል። የሚያብለጨልጭ ወይም የሚያብረቀርቅ ብዙ ሰዎችን የሚስብ ኃጢአት እሱን አይስበው። ኃጢአት ባለበት እሱ አይኖርም። እሱ ባለበት ደግሞ ኃጢአት አይኖርም። በዚህ ምድር ይሁን በሰማይ ኃጢአትና እሱ አብረው አይኖርም። እኛ የእሱ ልጆች ስለሆን ኃጢአት በኛ ሕይወት ውስጥ ሊነግስ ኃጢአትን በሕይወታችን ቦታ ልንሰጥ አይገባም። ጌታ ከረዳን ነገ ደግሞ ለኃጢአት መሞት በምርኢፍ ሮሜ ስድስትን አብረን እናያለን። ጌታ ይባርካችሁ። እንጸልይ። ሁሉን የምትችል እግዚአብሔር አባታችንና አምላካችን ከጨለማ ወደሚደነቅ ብርሃን በልጅህ በኢየሱስ ክርስቶስ አማካኝነት የጠራኸን ከውርደት ወደ ክብር ያሸጋገርከን እንዲሁ የወደድከን አምላክ ልጆች ያረከን አምላክ፣ ያንተ ልጆች ስለሆን አንተ የምትወደውን እንድንወድ፣ አንተ የምትጠላውን ደግሞ እንድንጠላ እርዳን። አባት ሆይ በየቀኑ ህይወታችንን እንድንመረምር እንድንፈትሽ በህይወታችን ለብዙ ጊዜ አረብ ቀን ያዝ ነው። አንተ ግን የማትወደው ነገር ካለ በአንተ ኃይል በአንተ ጸጋ ቆርጠን እንድንጥለው እርዳን። እንግዲህ አባቶይ በዚህ መልእክት አማካይነት ሰሞኑን በምናጠናቸው መልእክቶች አማካይነት ለልባችን እንድትናገር እንጸልያለን። በልጅ በኢየሱስ ስም አሜን።